ቤር ውስጥ የምሰራበት ቤት አንደኛው ልጅ በሽተኛ ነው። ያኔ በሽተኛ ነው የሚባለው፣ በቃ በሽተኛ ታማሚ ነው የሚባለው። ማ በሽተኛ አይደለም ታማሚ ነው፣ እንደዛ ታማሚ ነው እና ቤት ውስጥ ያሉት ሰዎቹ አይፈልጉትም ልጁን ማለት ነው። ያኔ ያኔ ያክል ቴኬር አያረጉትም ልጁን ማለት ነው። ከዛ እየሆነ ሲሳፈሩ ምናምን መግለጽ ነው። ልጁ አእምሮው ነው የሚታመመው ምኑ ነው ያኔ የአይምሮን መሰለኝ፣ ያኔ ያክል ብዙም አይደለም እንደዛ። በቃ አይምሮን ነው ሁሉ ነገሩ፣ እንደ ህፃን ነው የሚያስበው። ከዛ መቅደስ አንቺ፣ የአይምሮ ውስንነት አለበት ማለት ነው ያኔ። ከአበላሉም ጭምር ምናምን ስርዓት የለውም፣ ለዛ እነሱ ይጠየፉታል። አውኩም ውዴ፣ የአይምሮ ውስንነት ይባላል። አይምሯቸው አያድግም፣ ሰውነታቸው ያድጋል ግን አይምሯቸው አያድግም። ኦኬ፣ እንደዛ ነው። ልጁም እንደዛ ነው። አዎ። ዘገምተኛ ምናምን ሲባል መጥፎ ነው፣ እንደዛ አይባልም። ዘገምተኛ ስድብ ነው። የአይምሮ ውስንነት አይምሯቸው አያድግም፣ ከሰውነታቸው እኩል አያድግም። በቃ ልክ ለምሳሌ 16 ዓመት ልጅ ወጣት ሆኖ እንደ 6 ዓመት ያ ልጁም እንደዚህ ነው እና ሲሳፈሩ ምናምን መቅደስ አንቺ ጋር ይቀመጥ ይላሉ። እኔ ደግሞ ለምን አንቺ እናት ነሽ ልጁ አንደኛ ደግሞ በብዛት ምግብ አይሰጡትም። ምግብ ሲበላ ለምን ይብላ ተዩ እንደዚህ የለመነሽ ምግብ ለምን አይበላም ትያለሽ። ስላሴት ዮሐን ያማዋን እሱ ሲያስታውቅ ማን እሱን ይጠራርጋል? ለምን ቲንቲን እየከበላ በቃ እሱ ደግሞ እኔን ይለምነኛል ማለት ነው። መቅደስ በእናት ሲጭኝ የራበኝ ነው ይላል ማለት ነው። ከዛ አንድ ጊዜ የምን አደረኩ መሰለሽ፣ በጣም አሳዝን። በቃ ከዛ እኔ ሽንት ቤት ገባሁኝና እሷ የሆነ ክላሷ ውስጥ ገብታ ቁጫለች ማለት ነው። ቁጭ ስትል ምግብ ምናምን ሰርታ ተማሪዎቹ ከትምህርት ቤት አልመጡም ነበር። ሁለት ልጆች አሏቸው፣ ሌላ ትርፍ ማለት ነው። ከዛ እሷ እኔ ሳላይ እኔ ግን አላልኩም አልኩት። እኔ ግን ልጁን እየፈራሁት ነው፣ ምክንያቱም መቅደስ ብላ ብላኝ ነው ሌል ይሆናል ብዬ ማለት ነው። እኔ በጣም ስለሚያሳዝነኝ፣ እኔ ሽንት ቤት ልግባልህና አንተ ብላ አልኩት። እኔ አላየውህም እኔ አንተ ብላ እኔ እንዳላየሁ አድርገህ መቅደስ ግን ብላ ብላይ እንዳትላት አልኩት። ትንሽ ነው ያልኩት ልጁ ሙሉን ጥርግ አርጎ በላ ማለት ነው። ቤቱ ቤት ለምሳ የሰራችውን እኔ ግን ከዛ ያን ልጁ ምግብ መብላት በጣም ይፈልጋል። ከዛ ታመመ። እነሱ ደግሞ ሊሳፈሩ ሁሉ የምሳ ማለት ሩዝ ሩዝ ሩዝ ዶሮ ሩዝ በላ ማለት ነው። እነሱ ማቆም አይችሉም። እኔ ማመስጣት አልችልም። እኔ ሰጮ ትንሽ ስላት አይቻለም፣ ያመዋን በቃ ምግብ ማብዛት የለበትም ትላለች። ከዛ ልጁ ደግሞ ሲያለቅስ ሳሳዘነኝ፣ እኔ አልቻልኩ። ስለዚህ እኔ አላየሁም እኔ ሽንት ቤት ነኝ አንተ ብላ አልኩት። እኔ ደግሞ ቀንሶ ይበላል ነው ያልኩት። አበደ፣ ሁሉንም ጥርግ አርጎ በላ ማለት ነው። ከዛ የሆነ ድስት ሲንኳኳ፣ እኔ ከመውጣቴ እኔ እንዳልወጣ እራሷ አትይ ብዬ ነው ትመጣለች ብዬ ሳየለችም ከዛ በቃ አሁን በልቶ አይሆናም ብዬ ወጣሁኝ ማለት ነው ስወጣ ጭራሽ ልጁ በልቶታል በቃ እኔ እራሱ ደነገጥኩ እንዴት ሁሉንም ትበላለህ ብዬ ከዛ ሴትየዋ ምንድን ነው መቅደሳ ላይ አረ ምግቡን በልቶታል አልኩት ከዛም በኋላ እንደ መቅደስ አንቺ እኮ ነሽ ያልሽኝ አለ በስመ አብ ወልድ እኔ የፈራሁት ደረሰ ማረኝ ከዛ እነሱ ነጭ ወረቀት ናቸው እንደ መልአክ አይዋሹም ና ብዬ ለሱ ብዬ እንደዛ ስል እሱ ደግሞ ከዛ በስመ አብ ብለሽ እንደ መቅደስ እ ደግሞ ድርቅ በቃ አላልኩትም። ከዛ እሷ በቃ አበደች። በቃ እንሳፈራለን እዚሁ ይዛ ከዛ እንዴት ይዘሻት ሄጂም። እኔ አልይዝም። ሲጀምር እያመመው እያየሽ እንቺ እንዴት እኔ ጋር፣ እኔ እኮ ሰራተኛ ነኝ አልኳት ማለት ነው። ከዛ በቃ በልቷን እርግጠኛ ነኝ እንዳለችው ታመመ ልጁ ማለት ነው። ከዛ ሲታመም በበነገታው ሊሳፈሩ፣ መቅደስ እንዳልኩሽ ልጁ አንቺ ጋ ነዋ። ከዛ አባትየው ደግሞ ይወደዋል በጣም ይወደ። የፈጣሪ ስጦታ ነው፣ ምንም ይሁን አምነሽ መቀበል አለብሽ ነው አባትየው ከዛ አባትዬ ደግሞ እሱን አልቦ አልሄድም። ለምን እሱ ልጅሽ ነው፣ እነሱን ልጆችሽን ይዘሽ ለምን እሱን ትተይዋለሽ? በቀይ እንሄዳለን ያለን ብሎ ከዛ አስከትለው ሄዱ ማለት ነው። ያ መኪና ላይ እየበጠበጣቸው ሄዱ። ከዛ ሲሄዱ ምንድ ነው የምትለው እሷ መቅደስን አግቢ በላት፣ አግቢኝ በላት ትለዋለች ሴትዮዋ ማለት ነው። ከዛ መቅደስን አግቢኝ በላት ልጁ ለምንድን ነው የአእምሮ ውስንነት ቢኖረውም እድሜው ትልቅ ነው፣ ሰውነቱ ትልቅ እና ግዙፍ ነው፣ ትልቅ ነው። ከዛ ምንድን ነው የምትለው መቅደስን አግቢኝ በላት፣ አግቢኝ በላት ትለዋለች። ከዛ መቅደስ ማማ ታግባህ እያለች ነው መቅደስ። ከዚህ በኋላ እኔም ኢትዮጵያ ሄዳለሁ በቃ ናቸ ተከፍተ መኖር አለብን ይላል ልጅ። ማለት እንዴ ምንድን የሚያደሙን አለክ ብ እናተ ይልሻለ አለኝ እኮ አለኝ እኮ ከዛ ሲለኝ። ከዛ እሷ ደግሞ መቅደስ ሻወር ታጠብ ስንለው የራሳቸው ትምህርት ቤት አላቸው እነሱ የሚሄዱበት ማለት ነው። እና ትምህርት ቤት ሲሄድ ጠዋት ጧት አልነሳም ስለሚል ሻወር ታጠብ ሲባል በቃ በጭራሽ አይታጠብም። ከዛ ሻወር እንዲታጠብ ብዬ ነው እንደዚህ አልኩት፣ እና እንዲያገባ ሻወር ታጠበዩ ትላለች እሷ ደግሞ ማለት ነው ምንም ማለት ነው ይሄ እኮ ጥሩ አይደለም ስላት፣ ኖ እኔን የምታገባው ገላን ስታጠብ ስትባል እምቢ እያልክ ነው እንዴ? ስለዚህ ሻወር ታጠብና ከዛ በቃ ለወደፊት ባሌ ትሆናለህ፣ ኢትዮጵያም እዚህ እሄዳለሁ ምናምን ስለው፣ ከዛ ይታጠባል ማለት ነው። ከዛ የሆነ ሰዓት ላይ ይሄ ነገር ሌላ ነገር ነው የሚሆነው ብዬ ሁሉም ጓደኞች ምናምን ቤት ሰው ስመጣ መቅደስ እኮ ሚስቴ ናት እያለ ማውራት ጀመረ፣ ማለት ነው። ከዛ እያለ ሲመጣ ይሄ ነገር እኔ ላይ የሆነ ነገር ሊመጣብኝ ይችላል። ከዚህ በኋላ እንደዚህ እንዳትብዬ ሴትዮዋን ነገርኳት ማለት ነው። ከዛ ስነግራት ከዛ መቅደስ እሷ ፎቅ ሆነው ገላን ታጠብ፣ አይ መቅደስ ካልተናገረችም እኔ አልታጠብም አለ ማለት ነው። ከዛ መቅደስ አትፈልግም፣ እንደዚህ አትበይ ብላኝ አለች ምናም ሲል ልጅ ሴትዮዋን ወረወራት፣ ገፈተራት ማለት ነው። ከሁለተኛ ፎቅ ታሳሎ ላይ ወረወራት፣ ማሪያም ወረወራት ማለት ነው። ከዛ እኔ ኪችን ነኝ፣ ከስር እሱ ከላይ እንደ መቅደስ አትፈልግም፣ አትፈልግም፣ እንደዚህ አትበይ ብላኝ አለች ስትለው ገፈተራት ማለት ነው። ሴትዮዋን እናቱን ማለት ነው። ከሲ ሲገፈተራት እንደምንድነው፣ ከሰውዬውም ነበረ ግን በረንዳ ላይ ውጪ ነው ከግቢ ውጪ ትልቁ ልጅም ክላስ ውስጥ ነበረ። ማንም ሰው የለም። እኔ ኪችን እቃ እያጠቁ ነበረ። ስትጮህ ምንድን ነው ብዬ ወጣሁ ማለት ነው። እኔ ሁልጊዜ ምፈራለት አለው፣ ምክንያቱም ትሳፈጠዋለች ልጁን። ከዛ እግሯ ተሰበረ ማለት ነው። ሲሰበር በቃ እራሴ ደነገጥኩኝ። ከዛ ሰውየውን ጠራሁት። ልጁንም ክላሱ ቤታቱ ማለት ከውስጥ ፎቅ አለው ሶስት ፎቅ ነው ከውስጥ ማለት ነው ቤታት ቪላ ቪላ እና እንደዛ አደረገት። ከዛ ተሳቢ ነው ወደ ምድር ከአንደኛ ፎቅ ቤት ውስጥ ወደ ምድር ነው የወረወራት። ኖ ሳሎኑ ታች የመሬት ላይ ያለ ነው፣ እነሱ ምኝታ ከላሳለሁ፣ እንደዚህ ደረጃ ላይ ማለት ነው ኮሊደር ላይ መኝታ ቤት ከመኝታ ቤት ወተሽ ወደ ሳሎን ለመውረድ ያለው ከአንደኛው ደረጃ ሁለተኛው ደረጃ ላይ አድርጎ ወረወራት ማለት ነው ከሰር ከዛ እግሯ ተሰበረ ማለት ነው። ከዛ እሷ በቃ በቃ አበደች ማለት ነው። እንደዚህ አደረገኝ አበላሽ ምናምን ትላለች። እኔ መጀመሪያም ተጠንቀ አንደኛ፣ ልጁን እንደዚህ አስተምረው። እንኳን አይደለም ለእሷ ለእኔም ስጋት ነው የሚሆንብኝ፣ ገባሽ

ኩንትራት ነይ ግን ጨራሱ ጨር ምሬ ያለው ጨርሽ ነበር ጨምሬ ያለው ጨምር ያለው አሁን እኔ አልሰራም እያልኩኝ ነው ማለት ነው እዛ ቤት እና ምን ላርግ? እስካሁን ተሰብረ። ስለዚህ እስካሁን ዛሬ ሴትዮ ቁጭ ብላለች ቤት እናቷ ገና ተተሰብሮ ነው። ኦልሬዲ እግሯ ብረት ገብቶለታል። ቀኝ እግሯ ዳን አላውቅም። ብረት እስከ መግባት ድረስ እንዴት ተሰብሯል? እኮ ከሁለተኛ ፎቅ እኮ መሬት ላይ ነው የለቀቃት እኮ። ያው ከጊዜ በኋላ ምናልባት ይወጣላት ይሆን ብረቱ። ሲያስፈራ። እኔ በመኪና አደጋ ምናምን ነው ሰው ሲሰበር ብረት ምናምን ማቆ ቤት ውስጥ ወድቃ ለነገሩ ከፎቅ ላይ ስለሆነ፣ ወይኔ! ኧረ ታዲያ አንቺ ምን ልታደርጊ አሰብሽ? እንደኔ አልፈልግም። ምክንያቱም እናቱን አስበሽዋን እናቱን በዚህ ልጁ በቃ በጣም ስሜታም ነው። እንግዲህ ሲ ቢናደድ ነው ያ ምን ያክል ቢናደድባት፣ እንደዚህ በቃል መቅደስ እኮ ታይ እንደዚህ አትበይ ብላኛለች ሰላለች ነው እንግዲህ፣ ግመጠን ነገጧት። እኔም ተው እኔ ጋር እንደዚህ አይነት ቀልድ አልፈልግም ካልኩት ምን ሊያደረገኝ ነው? እኔ ጉድሽ! አሁን አንቺ ለጊዜው ቶሎ እስከምትወጪ ድረስ ዝም ብለሽ አስመስ ይሽ። አረ እኔ እኔም እውነት ሰላም ነገር ጥፋተኛ እናትየው ናት። ይሄ ልጅ ንጹህ ነው፣ አይምሮ ላይ የዘራችበት እንደዚህ ሴት እንዲያስብ ኦኬ የአእምሮ ውስንነት ያለባቸው ልጆች ስፔሻል ኒድ ልጆች በጣም ውስጥ ናቸው። ክፋት፣ ምቀኝነት፣ ውሸት፣ ተንኮል አያውቁም። በቃ ፊት ለፊት ናቸው። አሁን አንቺ ምግቡን የዛኔ እንዲበላ አሳዝኖች ስለራበው ፈቅደሽለት፣ በኋላ ግን ወይኔ ለምን በላስትሆን አንቸርልሽ እንዲ ያልሽም ብሎ እነሱ ፊት አዋረደሽ ምናምን በቃ አያውቁም። ማስመሰል አያውቁም። ዋሹ ብትያቸው ራሱ አይዋሹም፣ አያውቁም። በቃ ውሸት በቃ መልአክ ናቸው። ንጹ ናቸው። ስለዚህ ልጁን እናትዬው ናት እሷን ታገባለህ፣ ገላውን እንዲታጠብላት እሷን ታገባለህ እያለችው። ምን እያለችው አእምሮ ውስጥ አንቺን እንዲያስብ አደረገችው። ከዛ በቃ አሁን አንቺ እየሱ ነሽ ገባሽ። በቃ አልፈልግም ብላለች ስትለው፣ ልታናደው ገፈተራት ከፎቅ ላይ። ስለዚህ አንቺ አልፈልግም ብትይው፣ አንቺንም የሆነ ነገር ሊያደርግ ይችላል። ምንድን ነው ማድረግ ያለብሽ ነገር፣ በፀባይ በፍቅር ይዘሽው ቶሎ ብለሽ ከዛ ቤት መውጣት ነው ያለብሽ። እኮ አሁን እኮ እሷ እንዴት መሰለሽ ከዚህ በፊት መቅደስ ታጠብ እያለች ነው። አዎ ታጠብልሃለች ስትለው ደቂቃ አይቆይም። ምክንያቱም መቅደስ ናግ፣ ብቻ ኢትዮጵያ ሄድ ያለው ነው የሚለው ማለት ነው። ወላ ደግሞ ባባ ማንኛውም ቤት ነው የምትሰጠኝ ይለዋል አባቱ ማለት ነው። ገባሽ? ለምንድን ነው እሱ ያገቡትን ያል፣ አንደኛ እድሜውት፣ እድሜውም ያኔ ያለበት ሁኔታ ነው ማለት ነው። እና ደግሞ ይህን ስትለው በዚህ ልክ የገፈተራት ነገ ጧት እኔ ወይ አጠገቢ ቢደርስ አትንካኝ ካልኩት ወይ እንደዚህ ሲል ዞር በል ካልኩ፣ ታስብ እንግዲህ። በዚህ ልክ ማለት ነው። ለእናቱ ምንም አይነት ጭንቅላት ውስጥ ያላስገባ ሰው እንዴት ነው ለእኔ የምትሚነው? አያውቅምማ። እናቴ አባቴ አያውቁም። ለእነሱ እኮ ሰው ሁሉ እኩል ነው። ማሪ፣ ምንም አያውቁም። ኔ ውድ እና ይኸውልሽ፣ ምንድን ማድረግ ያለብሽ አሁን እሱ አርባ ዓመት ቢሞላው አያውቅም። እንደ ህፃን ነው የሚያስቡት። ገብቶሻል? የአይምሮ ውስንነት ያለባቸው ሰዎች አርባ ዓመት ቢሆናቸውም እንደ ስድስት ዓመት እንደ ሰባት ዓመት ልጅ ነው የሚያስቡት። አያቅም፣ አያገናዝብም። ማድረግ ያለብሽ ነገር ኢማራት ከሆንሽ ሌበር ደውለሽ ካንስሌሽን ጠይቂ። እኔማ እኔ ሰውየውን በቃ አልፈልግም በፍቅር ልውጣ ከዚህ ቤት አልኩት። ሰውየው ጥሩ ሰው ነው። ከእሷ ያኔ እናቷ ጋር ናት። ግን ሰውየውን በቃ ሶወጣይ በምክንያት የሆነ ነገር ፍጠርና፣ ሰውየው በጣም ያሳዝነዋል ልጅ ወላ ማለት ነው። ምክንያቱም ሴትዮዋ የማይባል ወሬ ያወራችው ሌላ ሰራተኛ ብታመጣ ምንም እንዳይፈጠር ይችላል። እሷ ልጇን ያስደሰተች መስሏት ገላውን እሺ ብሎ እንዲታጠብ የምትፈልገውን ነገር እሷን አጋባሃለው፣ እያለችው እሺ ብሎ እንዲያደርግ ነው። እናትየው ለራሷ ሕይወቷ እንዲቀላት ነው ያደረገችው። ይህም በማድረጓ የልጇ አእምሮ ላይ ተጫወተች። አሁን ነገ አንቺ ስትወጪ ራሱን ሊጎዳ ይችላል፣ ቤት ውስጥ የሆነን ሰው ሊጎዳ ይችላል። እሷ ያሰበችው ለጊዜው ማረፏን ነው እናትየው አንዳንድ ራስ ወዳድ እናቶች አሉ። እንደዚህ ስፔሻል ኒድ ልዩ ፍላጎት ያለው ልጅ ሲኖራቸው የሚያፍሩበት የሚደብቁት የው። እንግዲህ ስትሳፈር እንኳን ከአንቺ ጋር ከሰራተኛ ጋር ጥላው መሄድ ነው የምትፈልገው። አየሽ አባቱ የበለጠ ያዝንለታል። እሷ ጓደኞቿ አይስሙባት ብቻ። ወላ የሚገርምሽ ነገር ወላ ሆቴል ራሱ ስንሄድ ማለት ነው ሴቷ ልጅ ፊት ለፊት ባይቀመጥ ትላለች። እኔ እኮ ለዛ ነው በጣም ነው የሚያሳዝነው ልጁ ታፍርበታለች ወላ ታፍርበታለች። ትልቅ ወንዱ ልጅ ይሻላል። ሴቷ እና እናቲቱ ባይከተላቸው እንዴት ደስ እንደሚላቸው በቃ። አባትየው ይወዳል። ወንዱ ልጅ ትንሽ። እናቲቱ እና ሴቷ ልጅ ደግሞ ሆቴል አብሮን ባይሄድ ትላለች። እሱ ጋር እሱ ጨዋታ ቦታ ሲሄዱ ራሱ ያኔ እሱ እንግዲህ ጨዋታ አይመጥ ነው፣ ግን እሷን ተከትሎ ሲሄድ ሊጫወቱ እሷ ወንድሟ እንዳልሆነ አክት ታደርጋለች። በቃ ይኸውልሽ፣ ልክ እንደሷ አይነት ልጅ አቅ ነበረ። እኔ እስ ኮንትራት ቤት ስሰራ የሴትዬ የአክስት ልጅ ቤት እንደዚህ አይምሮ እንደውም እሱ ላጭ ይወርደዋል ቶቡ ላይ ቀሚሱ ላይ ነጭ ቀሚስ ለብሶ ላጩ ምናምን ይወርዳል። እና ምናምን እያለ ነው የሚናገረው፣ ግን ትልቅ ነው ሰውነቱ ግዙፍ ነው። እና አትፈልግም ነበር ምናምን ስንገናኝ የትምህርት ቤት ጓደኞቿ ምናምን ወንድሟ እንደሆነ እንዲያውቅ ስለማትፈልግ ሰራተኛዋን ይዘሽው ወደዚያ ሂጂ፣ ሽንት ቤት ውሰጂው፣ ወደዚያ ውሰጂው ምናምን ትላታለች። የትምህርት ቤት ጓደኞቿ ሲመጡ እሱን እንዳያዩት፣ ወንድሟ እንደሆነ እንዲታወቅ አትፈልግም ነበር አሉ። እንደዚህ አይነት በጣም ባለጌ እህት ወንድም። አንቺ ኢማራት ከሆንሽ የሌበር ኦፊስ ደዊ ቤሩት ከሆንሽ እንዴት ብለሽ ልትወጪ ነው? አለቅም። እኔም ሰውየውን እርዳኝ እያልኩት ነው። እኔ ቢያንስ እንደው አንተ እርዳኝ ያልኩት ሰውየው ገና ጭንቅላቴ ውስጥ ሲላስብበት ሰውየውን ነግሬው ማለት ነው። እርዳኝ ደግሞ እነሱ ያው ሂበት፣ ስትሄጂ እንዳይብስበት፣ የሆነ ነገር እንዳይሆን ፈርተው እንዳይከላ እኔ ምን አገባኝ ማርያምን እኔ እኔ ሰውዬውን አረዲ ሰውየ ሽ ኢትዮጵያያቸው እረፍትማ፣ አሁን አንዴ ሰውዬውን አንዴ ልውጣ ስላልኩት እረፍት ብለው አያምኑም። ሄዳ የምትቀጠቅጣለች። በቃ እንዴት ልጃቸው አይምሮ ደነገጥኩ እኮ፣ ሴትዮዋን ሲወረውራት እኔ ደነገጥኩኝ። ምንድን ነው ያሰብኩት ራሴ አውቀሽ ከኢትዮጵያ እንዲራሴን ሻርገሽ ድንገተኛ ነገር እንደገጠመሽ ለ15 ቀን ኢመርጀንሲ ደርሼ ልምጣ ምናምን ብለሽ ነው እንጂ ማምለጥ ከእንደዚህ አይነት ቦታ ላይ እንዲህ እስከ መጨረሻው ልሂድ። ቆይ ሰራተኛ እናምጣ፣ ቆይ ትልመድ እሷ፣ ቆይ እንደዚህ እያሉ ያሹሻል እና እኔ የምመክርሽ ድንገተኛ ነገር እንደገጠመሽ አስመስለሽ ሀገር ቤት መሄድ ነው። ሰምተሽኛል? ነበር አሁንማ አስ አስብበታለሁ በቃ ስራዬ ይሄ ነው። ድንገተኛ ነገር እንደገጠመሽ ከኢትዮጵያ ከቤተሰብ ጋር ተመካከሪ እና ደውሉ እና የሆነ ሰው ሞተ በሉ ምናምን ብለሽ አውቀሽ ምናምን ብለሽ ድራማ ሰርተሽ አልቅሰሽ ኢመርጀንሲን ድንገተኛ እንዲሸኙሽ አድርጊ ለ ለአስራ አምስት ቀን ምናምን